እሺ ውዷ እናቴ እችን ቆንጅዬ መርስ ጠደጓጓሁ ብታይ በጣም ይቅርታ ያንችና የሰላም ሸቃ ያለዋል። ይህን መርዝ ጠጥተሽ ስትሰቃይ አድኚኝ ብለሽ ስትለምኝ ከዛ ምችን አለን በሞት ስትለያት ለማየት ምን ያክል እንደጓጓሁ ብታይ እያንዳንድ ቀን ቀን ይገርማል። በጣም ለሰው ያልነው ነገር ለኛ ይሆናል። እና ጉድጓድን ስትቆፍር አርቃ ትቆፍር የሚወድቅበት አይታወቅምና ይባላል እንግዲህ ታዲያ ቃል ያደረገችው ነገር ይህንኑ ነው። ቃል ምን አድርጋለች? እንትኑ ላይ ማለትም ሻዩ ላይ መርዝ ጨምራ ነበረ። መርዝ የጨመረች እውነት ለመናገር ለሰላም ልታጠጣት ነው። ነገር ግን ፈጣሪ ሲረዳትና ሲያግዛት ለሰላም ትክክለኛ ያልሆነችውን ልጇ ቃል ማለትም የምታጭበረብረው ቃል ማለት ነው። በኃይሉ ወደዚህ ቤት አምጥቶ 25 ፐርሰንት ገንዘብ ትወስቻለች ብሎ ያባበላት ቃል፣ ጨካኛ አረመኔዋ ሰላምን ለመግደል አንዴ በሻይ አንዴ በእንጀራ አንዴ በተለያየ ነገር ለሰላም ብትሰጣትም የከርታታዋ አምላክ ደግሞ የሰላምዬ አምላክ ፈጣሪ ሲረዳት ልጇን ትክክለኛ ልጇን ማለት ነው ብሌንን አምጥቶላታል ማለት ነው እና እንግዲህ ብሌን ከአንዴም ሁለቴ ሰላምን ታድጋታለች ነገር ግን ብሌን እሷ ታድጋት እንዳትሞትም አድርጋ ነገር ግን ጥሩ ለሰራ ደግሞ ወዲያውኑ አይደለም ጥሩ ነገር የሚከፈለው ቆይቶ ነው የሚመጣው ዋጋ ስለዚህ አሁን ላይ ቃል ታጠፋለች ቃል ለመግደል ሰላምን ታስባለች። ከስር ከስር ብሌን ደግሞ ሰላምን ትጠብቃለች ማለት ነው። በስተ መጨረሻ እንግዲህ ቃል ያሰበችው አይ ምንጩን ማድረቅ ነው ዋናው። ምክንያቱም አንቺ አሁን መሞት አለብሽ ለማን ለ ብሌን ማለት ነው። ምክንያቱም ሰላምን አትግደያት። አሁን ምክንያቱም የሰላምን መርዝ ማጠጣትና ማብላት ነገር ትንሽ አቆየዋል። ምክንያቱም አሁን ላይ ሰላም የገዛችው ቤት በስሟ ስላልሆነ ገና በባለቤቱ ስም ስለሆነ ከሱ ወደ እሷ ለማዞር በህይወት እያለች ነው አሪፉ። ወደ እሷ ስሙ ከዞረ በኋላ ግን በምልሽ ሰዓት በምልሽ ጊዜ ትገድልያታለች። ለጊዜው አቆሚ ብሏታል በኃይሉ ማለት ነው። ታዲያ በኃይሉ ጋር የተስማማችው ቃል ደግሞ ሌላውን እንግዲህ በኃይሉ ምንድን ያላት ብሌንን ግን እንደፈለግሽ አድርጋት ስላላት በቃ እንደፈለግሽ አድርጋት ካለኛ አጎቷ አጎቷ በሷ ላይ ከጨከነ ኔ ምን አገባኝ፣ ስለዚህ ልግደላት ብላ እንግዲህ ለእናቲቱ እንዳሰበችው ሻዩን አሁን ላይ ለብሌ እንደተሰጣት መርዙን ጨምራበታለች። በጣም የሚያሳዝነው ነገር ግን መርዙ ያለበትን ሻይ ማንቢ ተጠጣው፣ ጥሩ ነው ዳግም ያለ ምንም ስራው ማለት ነው። ነገር ግን ዳግም ራሱ መረዳት ያቃተው ልጅ ነው። እንግዲህ ዳግም በመጀመሪያ ቀን ቃል ወደዚህ ቤት ስትመጣ ቃልና እንደገና ደግሞ በሀይሉ ሲያወሩ ሰምተዋል። ልጇ ናት ብሌን ማለት ትክክለኛ የሰላም ልጇናት እንዴት መጣች እዚህ ቤት? የአጋጣሚው ነገር ይገርማል። ስለዚህ አሁን ላይ እችን ልጅ ከዚህ ማስወጣት አለብን፣ ማባረር አለብን። ያለበለዚያ የገንዘቡ ወራሽ የምትሆነው እኮ ብሌን ናት ብሎ ለቃል ሲናገር ዳግም ሰምተዋል። ውጭ ላይ ሆኖ ማለት ነው። ታዲያ ያኔ ዳግም ምን ነበር ያለው? እንዴ እነዚህ ሰዎች ምን እየዶለቱ ነው? ምን እያወሩ ነው? ማንን? ቃልንና በሀይሉን ማለት ነው። ምን እያወሩ ነው? ሲጀመር እች ልጅ ዛሬ ገና መምጣቷ ነው። የቤት ሰራተኛ ናት። እንዴት ብሎ ነው የሰላም ገንዘብ ለሰራተኛ ሊሆን የሚችለው? ቃል ልጅ ዋያለች ብሎ አስቧል። ታዲያ አሁን ላይ ቃል መጥታ ለእሱ ለዳጊም ማለት ነው እች ልጅ እኮ ባለጌናት እኔና እናቴን አስተኝታ ወርቃችን እንድትዘርፍ ስትል ደርሰንባት ነው አሁን ይቅርታ ስትጠይቀኝ ያየሃት ብላ ስትጠናቀር ማለት ነው። ያን ሁሉ ነገር ዳግም እህ ብሎ ቃልን አዳምጧት መጥቶ ምን አድርጓ ነኝ ሞልጯታል ማለት ነው። በስድም ሲያዩሽ ደህና ሰው ትመስያለሽ አስመሳይ ምናምን ብሎ ብሌንን በጣም ነው የተናገራት። ታዲያ ብሌን ይህንን ነገር ሁሉ ሰምታ በሆዷ ነው የያዘችው። ምንም አላለች፣ ምንም አላለችም። እምባዋን እየጠረገች ሻዩን ልትቀዳ ስትል ደግሞ ስኳሩን ረስታው ስኳር ልታመጣ ስትል ነው እንግዲህ ቃል ከቅጽበት መርዙን የጨመረችው። ታዲያ ዳጊ ይመጣና ያንን ብርጭቆ አንስቶ ሊጠጣ ሲል አይ ቆይ ቆይ እሱን እንዳትጠጣ ስትል ወዲያውኑ ምን አስታወሰች ብሌን ማለት ነው ያኔ ሻዩን መርዝ የጨመረችበትን አስታወሰችና እኔ ሻይ አልጠጣ ብላ እንግዲህ ብሌን ሻዩን አልጠጣችም ማለት ነው። እና ቃል ደግሞ የምትገባበት የምትወጣበት ነው የጠፋባት። ከዛ የራሱ ጉዳይ በቃ ብላ ትተዋዋለች። ዳግም ያንን ሻይ እየጠጣ ያለ ገና ወዲያውኑ ይታመማል። ሲታመም ታዲያ ተሯሩጣ ምንድን ያደረገችው ቃል ወተት እሷ ጠጥታ እንደዳነች ወተት አምጥታ ከሰጠችው በኋላ አየህ እኛን የእንቅልፍ መድኃኒት ሰጠችን ለአንተ ደግሞ የመርዝ ሰታ ህኮ ነው። እና ታዲያ ሻዩ ያው አሁን ነው የተቀዳው። ስለዚህ በሻዩ ነው ያገጠመህ ይሄ ነገር ስለዚህ ለዚህ ተጠያቂ ብሌ እናት ብላ ደግሞ ታቀሳስራለች ማለት ነው። ከዛ ዳግም እንደውም ሲሰድባ ነበረ ነፍሰ በላ እያለ። በነገራችን ላይ ዳግም የተናገረው ነገር ሁላ ስህተት ነው። ምክንያቱም የእንቅልፍ መድኃኒት ሰጡኝ ማለት የእንቅልፍ መድኃኒት ሰጠችንና እኔንና እናቴን ልታስተኛን ነበር ነው ያለችው ቃል ታዲያ እሱ ከየት አምጥቶት ነው እነሱን ገድለሽ የሰው ገንዘብ መውሰድ የፈለግሽው ነብሰ በላንሽ ነብሰ በላ እያለ ዳጊ ሲናገራት ነበረ ማለት ነው። ይሄ በነገራችን ላይ ዳጊ ስህተት ሰርቷል እና በእርግጥ መርዝ መጠጣቱ ይገባዋል ባንልም ግን ትልቅ ስህተት ነው የሰራው ማለት ነው። ምክንያቱም ከሚጸጽትን ነገር አትናገር፣ ተው፣ ዳግም ተው እያለችው ነበረ ብሌን ማለት ነው። ምክንያቱም ቃል ያልሆነ ነገር ነግራው እንደሚሳደብ ገብቷታል ብሌን። ታዲያ አሁን ላይ ሰላም ደግሞ አስጠንቅቃታለች። ምን ብላታለች? ሁለተኛ ልጄን ቀና ብለሽ ብታያት ሁለተኛ የመጨረሻሽ ነው። ልጄን ለመጨረሻ ጊዜ ነው ማስጠነቅቅሽ፣ ቀና ብለሽ እንዳታያት ብላ ሰላም አስጠንቅቃታለች። ማንን? ብሌንን። ምክንያቱም እሷ ትክክለኛ ልጇ የመሰለቻት አሁን ላይ ቃልን ነው። በእርግጥ ውስጧ ባያምንም ከላይ አምና የተቀበለችው ማለት ነው። ውስጧ ግን ገና የመጣች ቀን እንዳቀፈቻት ብሌንን ይገርማል፣ ይገርማል እኮ እኔ እኮ ከኢትዮጵያ ስወጣ ልጄን ስቸው ስላት ያቀፍኳትን አይነት ጠረንሽ ሁሉ ነገርሽ ልጄን ይመሰለኛለው ብላለች። እና እውነተኛ ልጇ ብሌን እንደሆነች ግልጽ ነው፣ ለእሷ ግን አልታወቃትም። ታዲያ አሁን ላይ ቃል ብሌንን ለማጥፋት ቆርጣ የተነሳችሁ ለምንድን ነው ሲባል ብሌን እና ሰላም አብረው ቁጭ ካሉ ብዙ ወሬ ካወሩ አረብ ሀገር ሲሄድ የዚህን ያህል ዓመት ልጅ ትቼ ወአጎት ዋጋ ትቼ አትኝ በሀይሉ ጋር ምናምን ካለቻት ሁሉ ነገር ትዝ ይላታል። ስለዚህ ያ ነገር ትዝ እንዳይላት በሀይሉ ምን ብሏት፣ ነችልሽ ከዚህ ምድር ከገጽ ምድር አጥፍያት ከፈለግሽ ብቻ፣ በቃ ብሌን ላይ የፈለግሽውን ነገር አድርጌ ሰላምን ግን ለጊዜው ታያት ነው ያላት ማለት ነው። ለዚህ ነው አሁን ላይ ይሄንን ሁሉ ነገር እያደረገችለችው ቃል። ሌላው እንግዲህ የብሌን አሳዳጊ እናቷ ደግሞ ብሌንን ሳስታ ጓጉታ ነው የምትወዳት። በጣም በሰስት ነው የምታያት። እና አሁን ላይ ሻዩን በእርግጠኝነት ዳጊ ሲጠጣው ማለት ነው በጣም ነው ችግር የሚፈጠረው ምክንያቱም በድጋሜ መርዙ ተጨምሯል። ከዚህ በፊት ካስታወሳችሁ ማለት ነው በዚህ በፊት በነበረው ክፍል ማለት ነው ትናንትና በለቀቁላችሁ እንዳልኳችሁ ምን ተፈጥሮ ነበረ መሰላችሁ ቃል እንግዲህ በብሌን ትቀናለች ምክንያቱ ደግሞ የዚህ ሁሉ ወራሽ ብሌን እንደምትሆን ስለምታውቅ ስለዚህ ካሁኑ ላገላግልሽ ላሰናብትሽና የሰላምንም ደግሞ ሕይወት ለመግጻፍ ነው። እዚ ጋ ምን ብላት አለሽ? ሰላምንም አይ ትንሽ እኮ ይችን ምግብ ቀምሰሻንች አርፈሽ ቢሆን ነበረ። አሁን ላይ ግን ምንም ምርጫ አልሰጣችሁኝም። ስለዚህ በዚህ ባለው መርስ ልጅሽን መርዤ ልጅ አልባ አደርግሻለሁ ብላ ቃል ለሰላምን ስትናገር ሰምተናል ማለት ነው። ስለዚህ አሁን ላይ ቃል የምትፈልገው ምን ማድረግ ነው? ብሌንን ገላ ሰላምንም ደግሞ ዋሽታ ሰላምንም ጊዜ ነው የምጠብቅላት። ለጊዜው አትግዳይ ስለተባለች እንጂ ወደፊት ለመግደል ነው አለማዋል። ለምን እሷን ከገደለቻት ሰላምን የሰላም ገንዘብ በሰላም ስም ከሆነ በኋላ ሰላምን ከገደለች 25 ፐርሰንት የሰላም ገንዘብ ይገባሻል ብሏታል። በነገራችን ላይ ሌባ ሲሰርቅ ይስማማን ሲካፈል ይጣላል እንደሚባለው፣ አሁንም እነሱ ያለፉበት ያልተ ያልደከሙበት እች ከርታታ ሰላምዬ ግን አስር ዓመት ሙሉ በአረብ እስር ቤት አስባችኋታል። አረብ ቤት ሲጀመር አረብ መኖሪያ ቤታቸው ምንኖርባቸው አረቦቹ ራሱ እስር ቤት ናቸው። አይደለም ጭራሽ የፖሊስ ጣቢያው እስር ቤት ማለት ነው እንዴ? አረብ ሀገር ኮ ስንኖር ውጩን አናዩ። አብዛኞቹ ማለት ነው ብዙ ነገር እንደ ምናየው እንኳ ምንኖር በወሮ በሁለቱ ወር ቤተክርስቲያን አንዴ ቢኬድ እሱንም ቤተ ክርስቲያን ያለበት ሀገር ሰላም ከየትኛው አረብ ሀገር እንደነበረች አናውቅም። ድንገት ከሳውዲው ከሆነ ደግሞ ይናፍቃታል። አይደለም ቤተ ክርስቲያን ውጭን ይናፍቃታል። እና እንደዚህ አይነት ቦታ ላይ እንግዲህ በእስር ቤት አስር ዓመት ሙሉ መከራዋን አይታ ባልሰራችው ወንጀል ሰርተሻል ተብላ የግፍ ግፍ ተሰርቶባት ምስኪኗ ልጇን በህፃንነት ጥላ እኔ በጣም የሚገርመኝ ነገር ይህ በሃይሉ ክፋት እንዴ ይሄ ድራማ ባይዘው የሚያስተምረን ለኛ ለስደተኞች በተለይ ሰውን ማመን እንደሌለብን በተለይ ወንድም የሚባሉ ሰዎች ወንድም የሚባሉ ሰዎች ግን ምን አይነት ክፋተኞች ናቸው ነው የሚያስብለው። በጣም እና ያው እንደምናውቀው ነው ወንድሞች፣ እኛ እዚህ እየሰራን ገንዘብ በሌለን ገንዘብ ውሰዱኝ አረብ ሀገር ውሰዱን ምን ችግር አለው? ምን አላት አራት መቶ ሺህ ብር ይሏቸዋል። እኛ እኮ አራት መቶ ሺህ ብርን ለማግኘት ወይ ስንት ጊዜ ፈጅቶብናል። እና ምን አላት አራት መቶ አምስት መቶ ሺህ ከፍለሽ በቃ ዱባይ ውሰጅኝ እንዲ ውሰጅኝ ነው የሚሉት። እና እዚህ ጋ ይሄ ድራማ እውነተኛ እውነት ያለ ታሪክ ነው እውነት ሜይ ቢ አስር ዓመት የታሰረች የሚለውን ያለው አለ። እንደዛ የሚገጥመው ይኖራል እና ያስተምራል በጣም እና እንግዲህ ሰላምዬ እንደዚህ ተንከራታ በእስር ቤት ማቅቃ ከሰው ተራ ወጥታ እንደዚህ ፊቷ ሁና ሰርታ ለፍታ ታዲያ በእስር ቤት ከቆየች በኋላ እንግዲህ አሰሪዋ ብትሰራና ብትለፋ ብትደግም፣ ያው ግን መድከም እኮ ይሻላል። እስር ቤት መታሰር ማለት ያው መሞት በሉት ደግሞ በዛ ላይ ሰው ገላችሁ፣ ሲሆን ዛሬ ንሞት ነገ ንሞት የምትሞትባትን ቀን እየቆጠረች ነው። ለምን አንድ ሰው በአረብ ሀገር ሕግ ከገደለ ሰው ከገደለ ሰው ገላሃል ተብሎ ተጠርጥሮ ከታሰረ ይሞታል። እና ያው በመሃል ስነግራችሁ ደግሞ ካስታወሳችሁ የዛሬ የዛሬ ዘጠኝ ዓመት አካባቢ ስምንት ዓመት ዘጠኝ ዓመት አካባቢ፣ ኳታር አንዲት እህታችን ኳታር ነው ኮት አንዲት እህታችን እኮ አንድ ልጅን ገደልሽ ተብላ ስምንት ዓመት ታስራ ስምንት ዓመት ታስራ ከስምንት ዓመት በኋላ የሞት ፍርድ ነው ስቅላት የተፈረደባት። በጣም በአደባባይ ነበር የሞት ፍርዱ። ለምን ለሁሉ መቀጣጫ እንዲሆን ማንም ሰው እንደዚህ አይነት ወንጀል እንዳይሰራ እና በጣም የሚያስለቅስ ጊዜ ነበረ። እና በኢትዮጵያ ነበርኩኝ እናሰምቻለሁ ሰምቻ ያለሁ እና ምን ልላችሁ ፈልጌ ነው። አረብ ሀገር ላይ መታሰር ማለት፣ በተለይ ደግሞ ብታረጉትም ባታረጉትም የሰው መጥፋት ምክንያት ናቸው ተብሎ ከሆነ ፍርድ የሞት ፍርድ ነው። ታዲያ ልጅ ዛሬ ይገሉኝ ነገን ይገሉኝ እያለች አስር ዓመት ሙሉ መከራዋን ማቅቃ ከስር ስትወጣ፣ ታዲያ ሴትዮዋ አንቺ አይደለሽም የገደልሽው እውነቱ ተረጋግጧል። ስለዚህ ቅርበኝ ብላ ያን ሁሉ ገንዘብ ሰጠቻል። ያንን ገንዘብ ለመቀማት መከራ ያየችበትን ገንዘብ ለመውሰድ የዚህን ያክል የባድ ባድ የባድ እንግዲህ ባዳናት ቃል ቃልን ከውጭ ከሌላ ቤት ማለት ነው፣ ከሌላ ቦታ አምጥቶ ከሰው እንግዲህ ቃል ጓደኛዋ ነው። ከእሱ ጋር ያስተዋወቃት ማለት ነው። ለምን ምንድን ነው ያደረገው? እዚህ ጋር ማለት ነው በሀይሉ ይደውልና አብሮ ለሚሰራው ልጅ እስኪ ሂድ፣ አሁንም ምልክልን ፎቶ ልጅቷን ሄደ፣ ግደላት ማንን? ብሌንን። ከዛ ስትጨርስ ደግሞ አንዲት ጎበዝ የሆነች ለሰው አረመኔ ጨካኝ የሆነች ልጅ ፈልግ። ለምን? ሰላም ከአረብ ሀገር ብዙ ብር ይዛ መጣለች። ብሯን ደግሞ ለንካፈላት ይገባል። ስለዚህ ለሰው ማትራራ ጨካኝ ልጅ አምጣ ሲለው፣ እሽ ብሎ ቃል ደግሞ አብራው ነበረች፣ ቃልን ላከ ታዲያ ቃል እዚህ ቤት ከገባች በኋላ እንግዲህ ይኸው መርዝ መርዝ መርዝ እየሰጠች ነው ያለችው፣ ለሰላም ማለት ነው። እና ሰላም ደግሞ እያመነቻት ነው ቃልን እውነተኛ ልጅ ና ብላ ተቀብላታለች። እውነተኛዋ ልጃ ግን ብሌናት። ታዲያ አሁን ላይ መርዝ ስታጠጣው ዳጊ ደግሞ ያን ነገር ያስታውሳል ማለት ነው። ስለዚህ ራሷ ነች ማለት ነው መራዟ ማንን ቃልን ብሎ ያስ፣ እና እንደዛ ብሎ ያስባል ማለት ነው ዳጊ ከዛ ዳጊ እንግዲህ ብሌን ያግዛታል ማለት ነው። ከብሌን ጎን ይሆናል እና ይህን ይመስላል። ቀጣዩን በቀጣይ ክፍል ይላችሁ እስክመታ በያላችሁ በሰላማችሁ ይብዛ። ብዙ ነገር ያስተምራል ይሄ ድራማ እውነት ለመናገር በተለይ በስደት ላለን ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። መልካምነት ለራስ ነው። ሰብስክራይብ አድርጉኝ። የሚቀንስ ነገር የለውም ከእናንተ ማለት ነው። ባይ ባይ ተወዳጆች፣ ወዳችኋለ ውድ ቤተሰቦቼ።